ምናለሽ ተቆጥብ ተቆጫን አባቴ፣ አንተ ለምን ሰኢዶ እንደት አረገኝ እንደዛ ሰኢዶ በጣም ጥሩ ሰው ነው፣ አለኝ የአባቴ ከዛ በኋላ እኔ አሁን አንተ ልግባ ወሰንኩኝ። ወሰንሽ ማሻላህ ቤተሰብ ተቆጣት፣ ለም ሰኢዶ እንደዛ ታረጊዋለሽ። ሰኢድ ጥሩ ሰው ነው ብሎ ተቆጥቷታል ማለት ነው። እሷም ልታገባኝ ወሰነች ማለት ነው። አሰላም አሌይኩም ረህመቱላይ በረካቱ። የሌላ እምነት ተከታዮችም እንዴት ናችሁ? ሰላም ናችሁ? ሰላም ሰላም። ሁላችሁም ባላችሁበት ሰላማችሁ ይብዛ እና ተመልሼ የመጣው አሁንም አለት ነው። ስለ እነ ሰኢድና ሮዛ ሮዛ አባቴ ተቆጣኝ። አባቴ ለምንድን ነው ሰኢድን እምቢ አልሽው? ሰኢድ በጣም ጥሩ ሰው ነው ጥሩ ሰው ነው። እንዴት ሰኢድን እምቢት ያለሽ ብሎ ተቆጣኝ እያለች ነው። በቃ ብላ ደስ ብሏታል። አባቴም ወዶዋል፣ ወንድሜም ወደደ። በቃ በጣም ደስ ብሎኛል ብላ ሳማረች ማለት ነው። እንግዲህ ውዶች ለሚመጣው ቪዲዮ ደግሞ አኪድ እንትን እንደሚሰሩ እርግጠኛ ነኝ። ሰርግ ማለት ነው። በሰርግ እንዲመጡ እርግጠኛ ነኝ እና መልካም ትዳር ብለናል እኛም ማለት ነው። እንግዲህ አላ ካጻፈላቸው፣ እሷ ግን ትወደዋለች እናንተ። እቺ ሮዛ ማለት ነው በጣም ነው የምትወደው ሰኢድን። አላቅም እንጂ ሰኢድን እንዳለችው ሱመያ ውሸቱ ነው፣ እሱ እኔን ሊያናድድ ነው እንዳለችው እንደዛ እንዳይሆን እንጂ ግን እቺኛ ልጅቷ በጣም ነው የምትወደው እውነት በኋላ ግን እንዳትጎዳ ሱማያ ያለችው ብቻ እውነት ሆኖ ጉድ እንዳትሆን እንጂ ሌላ ችግር የለውም። እንደዛ ነው የምላችሁ ውዶቼ። ሌላ የምልላችሁ ነበር እንግዲህ ልሸጣቅልበት ብዬሽ መጣ ጠፋብኝ። እማወራውራ ስጠፋብኝ መጀመሪያ ብዙ ነበር ያስኩት። ልጅቷ እንዳለችው አማርኛ እዚህ ካሜራ ላይ ስመጣ ይጠፋል አለች። ልክ ቤት ስገባ ደግሞ ይመጣል አለች፣ በቃ አማርኛው። እኔም እንደዛ ወንኩ። እዚህ አሁን ቪዲዮ ከፍቼ ያወራለሁ ስል ስለማወራው ጥፍትፍት አለብኝ። ልክ ስዘጋ፣ ቆይ እስቲ ቪዲዮ ልስራ በዚህ ብዬ መጣሁ። ስመጣ የለም፣ ጠፋች። ልዩ ሳንዳይ ጠፋች አለች። እንደዛ ነው ውዶቼ ማሮቼ። ጥሩት እስቲ ዱአ ላርግላችሁ። ዝም ብዬ ጥሩ ዳራ ላይ ወፍቃችሁ ጥሩ ረስ ቃል ላይ ወፍቃችሁ ልክ በተለይ የመዳም ቅመሞች አላ ከግርድና ያወጣን እና በሰላም ወደ ሀገራችን ገብተን እኛም እንደዚህ ሀገራችን ላይ ፈታ ዘና ብለን የፈለግንን አማርጥን የምንተዋላ ያርገን እና ከይርነ ከይር ነገር አላ ወፍቀን ዱንያችን ውስጥ በረካ ያርግልን፣ ጤና ይስጠን። አላህ ይጠብቃችሁ። ባላችሁበት ቦታ ሰላማችሁ ይብዛ። ወላ ያኒ የከበደባችሁን ነገር አላህ ያቅልላችሁ። አሚን በሉ ደግሞ ዝም እንዳትሉ። እኔ ይሄ ድምጼን የሰማችሁ በሙሉ ኮሜንት ስር አሚን ሳትሉ እንዳታርፉ፣ ንቀት ነው። ዱዓ አይናቅም። ምንም ብት ማለት ነው። ስለዚህ አሚን በሉ፣ ጻፉ። ኮሜንት ስር አሚን በሉ። አላህ ይቀበልልን። እንግዲህ ያሰባችሁት ያቀዳችሁት ሁሉ ይሳካላችሁ። አላማችሁ ሁሉ ይሳካ። አላም ከዚህ ግርድና ያውጣን ኢንሻአላህ። አገራችን አገራችን በሰላም ያብቃን። ጥሩ ትዳር አላህ ይፍቀን። ጥሩ ብር ይስጥን። በቃ ምን ፈምን ፈልገውን ያሳባችን ጤና ይስጥን። የፈለግነው ነው በሙሉ አላ ይስጥን። ሚሊየነር እሱ ቻይ ነው አለው ያን ለምኑኝ ብሏል፣ እንለምነው ለምንድን ነው ዝም የምንለው? እንለምነው። ከለመነው እናገኛለን፣ ግን ዝም ብለን ቁጭ ካል አላህም አያስታውስምሽም ፈዝኩሩኒ አዝኩርኩም አለ ማለት ነው ያኒ አስታውሱኝ አስታውሳችኋለሁ። እንደዛ ነው። ስለዚህ አስታውሰ ነው እሱን እንለምን። ለምን ነው ሙላችሁ ውዶች ሁላችሁም ቪዲዮ ላይክ አርጉ፣ አሚን በሉ ሰብስክራይብ ያላረጋችሁ ሰብስክራይብ አርጉ። አበረታቱኝ እስቲ አሳድጉልኝ። ወላሂ ዩቱቤን አሳድጉልኝ። ባላህ እንግዲህ እሱኑ ነው። አይነ አይነማዊ ማታም ጠዋትም ስነሳ ያ ረቢ፣ ጠዋትም ስነሳ እንትደረሰ ቀነሰ እንደ ጨመረ ያ ኢላ በቃ ተውኙ ነው ምለው። ስለዚህ እንቅልፌን አላጣ ሰብስክራይብ አርጉ።